የመስቀል በዓል ሲከበር ከሁሉ በፊት የሚያስታውሰን ጌታችን ኢየሱስ ክርስቶስ ለሰው ልጆች መዳን ሲል በመስቀል ላይ የከፈለውን የፍቅር ዋጋ ነው። በኃጢአት ለጨለመው ዓለም ብርሃን የሆነበት ወደር ሌለው ፍቅር የተገለጠበት የኃይልና የጽናት ምልክት እንደሆነ ይታመናል። መስቀሉን የምንፈልገውና በመገኘቱም መታሰቢያውን የምናከብረውም ለዚሁ ነው። እንደሚታወቀው በሀገራችን የመስቀል በዓል የሚከበርበት ወቅትም የመስቀሉን እውነት የሚያሳይ ይመስላል። ይሄውም አሮጌው ዘመን በአዲስ ዘመን፣ ከደመናና ዝናባማ ወቅት ወደ ፈካ አበባማ ወቅት፣ ክረምቱን ጨለማ ወደ ብርሃን